አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ዲና የተከበራችሁ የወሎ ጊራናት ቲዮ በቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱ ልላ። ዛሬ ደግሞ ይዘንላችሁ የቀረብ ነው ቪዲዮ ከርዕሱ ላይ እንዳያችሁት የውስጥ መቃን የሱ ነው ማለት ነው። የዚህ ደግሞ አሁን ለየት የሚለው እንደምታዩት ቀለም የተቀባ ነው። ሳይቀባ እንዴት ነው? ስንት ይፈጃል? ተቀብቶ ስንት ይሆናል? እንደዚሁም ቁመቱ ጎኑ ምናምን የሚለውን ኢንሻአላህ እብራሂም ጋር በዝርዝሩ የሚያስረዳን ይሆናል ማለት ነው። ወደ ቪዲዮው ከማለፋችን በፊት ለወሎ ጊራና ዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሸር በማድረግ ወሎ ጊራና ዩቲዩብን አበረታቱ። ላይክ ማድረጋችሁን እንዲያተረሱ እላለሁኝ። ቀጥታ ወደ ቪዲዮዋችን ነው የምንሄደው። እሺ እብራሂም፣ አሁን እንግዲህ ወደ ቪዲዮው አላፍነው እስኪ ገለጽ አድርግልን። ያው ይሄ እስከ ዛሬ በር ሳንቀባ ነበረ ኖርማል ማለት ነው። ቀለም እነዚህ ሳይቀባ ማለት ነው። ቀለም ሳይቀባ ነው አሁን ይሄ ቀለም ተቀብቷል። ቀለም ተቀብቷል ስንል ዋጋውም ላይ እንደገና ደግሞ ለእንጨቱም ያለው ቆይታ ይለያያል ማለት ነው። አዎ ቀለም የተቀባውና ያልተቀባው ይሄ ንፋስ ይከላከላል። እንደገና ደግሞ ያው ለእይታም ከዛኛው ይሄ የተሻለ ነው ማለት ነው። መልኩም አለ። ይሄ ለምሳሌ አሁን የቁመቱ ጎኑ የቤቱ ይለያያል ወይስ አንድ አይነት ነው? ይለያያል። አሁን ለምሳሌ እዚህ ሶስት ሜትር ቁመቱ ቁመቱ ማለት ነው። ጎኑ የተለያየ ቢሆንም ቁመቱ የዚህ ሦስት ሜትር። እሺ ቁመቱ ሦስት ሜትር ቢሆንም ጎኑ ግን ያው የሁሉም አንድ ባይሆንም ይለያያል፣ የየቤቱ ይለያያል። ግን ዋናው ነገር ከቁመቱ ስለሆነ ለጎኑ የምናገኘው እ ይሄ ቁመቱ በተለቀ ሰዓት ነው ሂሳቡ የሚለያየው። ሂሳቡ የሚለያየው ሂሳቡ የሚለያየው ማለት ነው። የዚህ አሁን ቁመቱ ሦስት ሜትር ነው ስለዚህ አሁን ለምሳሌ ሰባት በስምንት ለሆነ ቤት ስንት ነው የሚያስፈልግ? ማለት ነው። አምስት ነው፣ ጠቅላላ አምስት ይፈጃል። አምስት ይፈጃል። የዚህ አምስት ጠቅላላ አምስት። አሁን እንደዚህ ደግሞ ቀለም መቀባቱ አንደኛ ላይ ጣውላም ጥንክርና አለው፣ መልኩም እንደዛው ደስ ይላል። የምታዩት እንግዲህ አሁን ለምሳሌ ከዚህ ጣውላ እና ይሄ ለምሳሌ ገና ተዘጋጀ ይሰራ ማለት ነው። ፓቴንት ወቶለታል። ለምሳሌ ሰዎቹ በዚህ ሆነ ለነካሉ በዘበናጭ ይሆናል። አይ ለምሳሌ አሪፍ ነው መልኩ የሚያምራል። ከዚህ ለምሳሌ እሱ ነው የሚያምረው። ለምሳሌ ስንት ነው? ለምሳሌ አሁን እንደዚህ ቀለም ሳይረጭ ስንት ነው? ቀለም ተቀብጦስ ስንት ነው የሚሆነው? አሁን ይሄ 17 ሺህ ብር ነው። ቀለም ሳይረጭ ልክ አሁን እንደዚህ በነጭ ሆኖ ማለት ነው። አዎ፣ 17 ሺህ ነው። ቀለም ከተረጨ ግን 19 ሺህ ብር ነው። 2 ሺህ ብር ጨመረ ማለት ነው። 2 ሺህ እኮ ቀላል ነው። ለምሳሌ ጣውላው ልዩና ለምሳሌ አሁን ቀለም የተቀባ ቤት እና ያልተቀባ ቤት እኮ አንድ አይደለም። ይሰነጠቃልኛው ቀለም ያልተቀባው ቤት ቀለም የተቀባው ቤት ደግሞ ቀለሙ የመያዝ እንትን ስላለው ማለት ነው። ቤት ተመርጎ ቀለሙ ይጠብቀዋል ብዬ ገምታለሁ። ይጠብቀዋል። ስለዚህ ቀለም ሳይቀባለት በዚህ በነጩ ከሆነ 17 19። ስለዚህ አሁን ሰባት በስምንት ለሆነ ቤት በ19 ሺህ ወይም ደግሞ በ17 ሺህ አሁን ባለው ዋጋ ማሰራት ይችላሉ ማለት ነው። ለሜራ ጋር ሲሆንስ ቅናሽ ያለው ወይስ

ብዙዎች ስላለብኝ ያን አጋጣሚ ይቀንሳል። በዚህ እንደገና እዚህ ላይ አሁን ብዙ ደንበኞቻችን ማወቅ ያለባቸው ነገር ማለት እዚህ የገጣሚ የመስጫንያ ምናምን አንዳንዶቹ ሰዎች አሁን የሆነ ከእነሱም ይመስላቸው ሰዎች አሉ። እዚህ ቦታ ላይ ስንዋል እነሱም የሚጠበቅባቸው መክፈል ብቻ ነው። ብዙ መክፈል እንጂ ራስህ ጭነህ ሆስቴር ራስን የምትገጥመው የምታስረክመው እንደዛ ማድረገው ማለት ነው። ትራንስፖርትም የገጣሚም ሁሉንም ነገር አሁን 19 ሺህ 17 ሺህ ስልህ ያንንም ችሎ ነው ማለት ነው። እስከ ማስጨኛው ችሎ ማለት ነው። እንጂ ለምሳሌ 19 ሺህ ብር ለዚህ ከፍለው እንደገና ለትራንስፖርት ሁለት ሺህ ብር የሚከፍሉበት ነገር የለም ማለት ነው። እንደገና ይሄን ስልህ ደግሞ ለምሳሌ ይሄ አሁን እዚህ ጊራና ላሉት ማለት ነው። እንደገና ወጣ ያለው አሁን ደንበኞች አሉ፣ ያ እንደ አካባቢው ትራንስፖርት ጨምራ ለምሳሌ ወደ ጎራ አርባ ሊሆን ይችላል፣ ወደ መርሳ ሊሆን ይችላል። ወደ ሀራም ሊሆን ይችላል። ውጫ ላይ ተለያዩ ቦታ ማለት ነው፣ ተለያየ ቦታ ማለት ነው። ከዚህ ተነስቶ እዛ የትራንስፖርት ትራንስፖርት እዚህ ጊራና ውስጥ ከሆነ እንደሌላው ትራንስፖርት ብዙ ስለማይጋነን ማለት ነው፣ አይጋነንም። እንደገና አሁን እዚህ ላይ ብዙ ነገር ማወቅ ያለባቸው ነገር ቢኖር እስኪ ለምሳሌ አሁን ለየት ያለ ነገር ቻናል የቤተሰቦች ለየት ያለ ነገር ቢኖር ወይ በዚህ ላሳይህ። ለምሳሌ እዚህ ጋር እቺን እንጨትኛ ብቻ የምንጠቀመው ይች ማለት ነው። ይቺ ማለት ይቺ ነው። ይሄ ኖርማል የማይጠቀሙ ሰዎች አሉ። ይሄም ማለት ነው ይሄን፣ አዎ ይሄን የማይጠቀሙ ሰዎች አሉ። ይሄ ከዚህ ልጥፍ ነው እያየው፣ አዎ ልጥፍ ነው ልጥፍ ነው ይቺ ነው እዚህ የምንጠቀማ። ይሄን እንትን ተናል ማለት ለኛ ብዙ ልዩነት አለው ዋጋ ላይ ማለት ዋጋ ይቀንሳል። የከሌ ይቀንሳል የከሌ ይጨምራል የሚባለው ነገር የሆነ ነገር ይጨምር ይጨምር። የሆነ ማቴሪያል ሲቀንስ እኮ ነው የቀንሰ የሚባለው። ለምሳሌ አንተ አሁን ይሄን በአስራ ዘጠኝ ሺ ይዘኸው ከሆነ ይሄንን ይተውና በ17 በ16 ሊይዘው ይችላል ማለት ነው። አንደኛ መልኩ ምን ያምረው እኮ ይሄ ሲለጠፍበት ነው። ይሄድ ይችላል ግን አብሮ ከእሱ ነው የምወጣው የጨመሩ ማቴሪያል የለም ማለት ነው። ከዛው ወጣ። ከራሱ ነው። እራሷን አስገባት ማለት ነው። ይሄኛው ግን እንደምታዩት የዚህ ንጥፍ ነው ጎን የሚጠርፈው እንግዲህ ለምታይበት ነው እንግዲህ ዋጋ የከሌ ይሄ ነው። የከሌ የሚባለው ልዩነት ይሄ ነው እኮ። ለምሳሌ ላሜራም ላይ ከሌ ይጨምራል፣ ከሌ ይቀነሳል የሚሉት እዛ ጋር ለምሳሌ የሚቀናንሱ ማቴሪያል አለ አለ ያንን ማቴሪያል በሚቀናንሱ ሰዓት ያው ዋጋ ይቀነሳል ማለት ማለት ነው። ስለዚህ የቻናሌ ቤተሰቦች እንደሰማችሁት ለማሰራት ከፈለጋችሁ ለምሳሌ ብር ሳትፈሩ ማለት ነው። የአንድ ሺህ ብር የሁለት ሺህ ብር ለውጥ ሊሆን ይችላል ማለት ነው። ግን ያን አይታችሁ የአንድ ሺህ ብር የሁለት ሺህ ብር ለውጥ ታይቱ ቤታችሁን ብዙ የለፋችሁበትን ቤት ባልሆነ ማቴሪያል ማሰራት የለባችሁም ማለት ነው። እና እንግዲህ እንደምታዩት ማሻላ መልኩም ያምራል። ለምሳሌ አሁን ከዚህ ጣውላና ከዚህ ስታዩት መልኩ ሁለተኛ፣ ለመልኩም ብቻ ሳይሆን ቀለሙ ጣውላው እንዳይሰነጠቅ የመያዝ እድል አለው ማለት ነው። ለምሳሌ ይህን ነፋስ ሲመተው ቀለም የተረጨው የመከላከላሉ የኛው ደግሞ ወዲያው ሊሰነጠቅ ይችላል ማለት ነው። እንግዲህ ኢንሻአላህ የዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ስልክ ቁጥር አስቀምጣለሁ። ያው ኢብራሂም ሰይድ ነው ያው የተለመደው ማለት ነው አዲስ አይደለም። ብዙ ላሚራዎችን ገጥመዋል፣ በቻናሌ ቤተሰቦች አስገጥመዋል። እንደምታዩት ላሚራ አለ ሰሞኑን የሚወጣም እንግዲህ በሮች ያሉና እነሱንም ንቀርጻቸዋል። ላሜራም አለ እንደዚሁ የተሰራ እንደምታዩት፣ ወደዚያ ብዙ አይነት ነው የሚሰራው ማለት ነው፣ አንድ አይነት ብቻ ሳይሆን አልጋ ይሰራል፣ የውስጥ በር የታምቡራታ የታምቡራታ በር ይሰራል፣ ላሜራ ይሰራል። የዚሁም እንደምታዩት እዚህ ጋር የውስጥ መቃን አለ። ስለዚህ ሁላ ነው ኢንሻአላህ ስልክ ቁጥሩን ኮሜንት ላይ የማስቀምጥ ይሆናል ማለት ነው። በስልክ ቁጥሩ መሰረት ደውላችሁ ተገናኝታችሁ በታማኝነት ከዛው ከቤታችሁ ወስዶ የሚገጥምላችሁ ይሆናል ማለት ነው። እንግዲህ ቪዲዮውን ከማብቃታችን በፊት ለወሎ ጊራና ቲዮብ በአዲስ የሆናችሁ ሰብስክራይብ፣ ላይክ እነዚሁም ሸር በማድረግ ወሎ ጊራና ቲዮብን አበረታቱ። ላይክ ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወረህመቱላ ወበረካቱ